ዋዲ ተስካሮ ሙላ አበው ክቡራን አብርሃም ይስሐቅ አይቆብ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት ሃያ ስምንት በዚች ቀን አባ ጌርሎስና አርባ አምስቱ ልጆቹ በሰማይትነት አረፉ። ደግሞ የከበሩ አባቶች የአብርሃም የይስሐቅና የአይቆብ መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን እኛንም በከበሩ አባቶቻችን በጸሎታቸው ይማረን በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም እብል

ውስተስ ንክሙ እምእለ ቅዱሳን ሃለው ዘይፌውሰኒ አሃደ ፍነው። በዚችም ዕለት ከአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። እንጦኒዎስም እንዲህ አለ፣ እኔም ለገዳም አለኝ ለእኔ ገዳም አለኝ ይኸውም እንጦኒዮስም እንዲህ አለ፣ ለእኔ ገዳም አለኝ ይኸውም የወንድማችን የመርቆሪዎስ ረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነብሱ ከሥጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳት ጋር በእርሱ ዘንድ ሶስት ሌሊቶችን ኖርኩ ኖርን። በሦስተኛ ይቱም እለት ነብሱ ተመልሳ ዓይኖቹን ገለጠ በአየንም ጊዜ ከእኔ ዘንድ ምን ሰበሰባችኋል እኛም የሆነውን ሁሉ ነገር ነው እና ከዚህም በኋላ ያየነውን እንዲነግረን ለመነው ያየውን እንዲነግረን ለመን ነው እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የአጣንን ስቃይ እንዳሳየው የጻድቃንንም ዋጋቸውንና ተድላቸውን እንዳሳየው ነገረን ከዚህ በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ እንዲህም አለን ወንድሞች ሆይ ወደ ሀራጺት ገዳም ወደ አባጌርሎስ ማደሪያ ሂዱ። ከኔ ጋራ የነበረውን መልአክ መርቆሪዎስን መልሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡታ ሲል ሰምቸዋለሁና ይህችም ስጋው እስኪቋጠር የተጋደለ አባት የጨው በረሃ ናት። ወንድሞች መነኮሳትን በሄዱ ጊዜ ሙቶ አገኙት። ወደዚህ ገዳምም አምጥተው ቀበሩት። ይህም ወንድም መርቆሪዎስ እንደ ደረቅ ደረቀ እንጨት እስቲሆን ስጋውን እጅግ አሰቃየ። ከዚህም በኋላ ወደ ገዳም የሄድ ዘንድ ተሰናበተኝ። ደግሞ ግንቦት 28 ቀን ወደ እኔና ታገኘኛለህና አለኝ። በቀጠረኝም ቀን ወደ እርሱ ሄጄ አገኘሁትና እኔ ወደ አባቶች እሄዳለሁ። ወደ አንተም ሶስት አጋዘኖች ይመጣሉ ስጋዬንም በጀርባቸው ላይ ጫን። እነርሱም ወደ ቦታዬ በእግዚአብሔር ፈቃድ ይመሩሃል። በዚያም በማደሪያ ውስጥ ድፈኑኝ አለኝ። እንደ ቃሉም ሆነለት። ከመቃብሩም ቁርጥ የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በጻድቁ መርቆሪ ወጸሎት ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። በዚችም ዕለት ተጋዳይ የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደ ተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ፤ በበረሃም ሳለው በሌሊት ተነስቼ በጨረቃ ብርሃን ተጓዝኩ። በተራራ ላይ የተቀመጠ ሰውን አየሁ። ጠጉሩም ሁለመናውን ከሸፍኖታል። በልቤም ወደ እርሱ ይጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩ። ባየችኝም ጊዜ ወደ ተሰነጠቀ አለት ውስጥ ገባች። ሰው እንደሆነ አውቄ የእግዚአብሔር ሰው ወይ ወደ እኔ ትመጣ ዘንድ በረከትን እንድቀበል ማልዳ አለው አሉ እጅግም አብዝቼ ለመነ። ከዚህም በኋላ አባቴ ወይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት፣ እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንን ሰምቼ የለበስኩትን አጽፍ ጣልኩላት፣ ለብሳም ወጣች። በአንድነትም ጸለይን። ከዚህ በኋላ እናቴ ወይ ከዓለም ወደዚህ ስለመውጣትሽ ይህንን የተሰነጠቀ አለት እንዴት እንዳገኘሽ ንገሪኝ አልኋት። እርሷም እንዲህ ብላ መለሰችልኝ፣ በወላጆች ቤት ድንግል ወኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኝኝና ከእኔ ጋር የሚነጋገር አንድ መነኮስ ነበረ። ከጥቂት ቀኖችም በኋላ ወደ እርሱ ይሄድኩ፣ በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘው። ደጁንም በአንኳኳው ጊዜ አልከፈተልኝም፣ እየተጸጸተ ልቅሶን አበዛ እንጂ። በዚያን ጊዜ በልቤ እንዲህ አልኩ እኔ ስለ ጉስቁልናዬና ስለ አፍረቴ የማላለቅስና የማልጸጸት ለምንድን ነው? ወደ ማደሪያ ፈጥኜ ሄድኩ፣ ማቅ ለበስኩ፣ በዘንቢልም ሽምብራዬ በጽዋ ውሃን ያዝኩ በክብር በዘንቢልም ሽምብራ በጽዋ ውሃን ያዝኩ በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይ ኳቤቱ ጽንሃያ ለዘላለሙ ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታነሳቸው ወደ አንተ የጮሁትንም የምትሰማቸው የታመነችብህ ባሪያህን ታድናት ዘንድ ይቅርታህንና ምሕረት ላክ። በምግባር ድሃ የሆንኩ ባሪያህን ጎብኛት፣ ንስሐየንም ተቀበል። ለረጅም ዘመን ስንቅ የሆነኝ ዘንድ ይህን ሽንብራና ይህኑ የውሃ የጽዋ ውሃ ባርከው። ስለ ነብሴ ድህነት ያሰብኩትን እንዳላቃልል ለወዴ ምግብ ስለሚያሻኝ ከዚህ በኋላም ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባሕርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህን የተሰነጠቀ አለት አገኘው። ይህ እግዚአብሔር ያዘጋጀልኝ መኖሪያዬ ነው አልኩ። እነሆ በዚህ በረሃ ውስጥ 38 ዓመት ሆነኝ፣ ያላንተ ሰው አላየሁም። ይህም የዘንቢል ሽምብራና የጽዋ ውሃ 38 ዓመት ከሳቸው ስመገብ አልጎደሉም። ልቤ ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም፣ ቁር ቢሆንም በዕድሜ የዘመን ሁሉ አላስጨነቀኝም። ከዚህ በኋላ ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራውም በላው፣ ከውሃውም ጠጣው፣ ግን አልጎደለም። እግዚአብሔርንም አመሰገንኩት። ልብሴንም ልተውላት ወደድኩ። እርሷም ከዚህ የተሻለ አምጣልኝ ብላ ይህን እምቢ አለችኝ። ከዚህ በኋላ ከእርሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እሷ ለአበምኔቱ ነገርኩት። እርሱም ሁለት ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑ አመጡለት። ያን ጊዜም ይዤ ሄድኩ። ለአመተ ክርስቶስ ልስጣት ልሰጣት ብዙ ደከምኩ። እርሷን በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላም አረጋውያን ወደ እኔ መጡ። እንዲህም አሉኝ፣ ወደ ኤርትራ ባህር የሚያደርሰውን መንገድ ይዘን በጣኔዎስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀረብን፣ ግን አላየናትም። ሽንብራ በዘንቢል ውሃም በጽዋ አግኝተን በላን፣ ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት፣ ሙታም አገኘናት። ጠጉሯም ስጋዋን ሁሉ ሸፍኗታል። በዚያም ሰገድን፣ በበዓቷም ውስጥ ቀበርናት። የዋሻውንም በደንጊያ ዘጋን። የቅድስቲቱን በረከት እንድንቀበል አድሎናልና እግዚአብሔርን እያመሰገን ወደ በዓታችን ገባን። በሰማውም ጊዜ አስቀድሜ ያገኘኋት እንደሆነች አወኩ። የነገረችኝንም ሁሉ እነገርኳቸው ጠላት ዲያብሎስን ድል ያደርገው ዘንድ ክፉዎች አጋንንትንም ደካማውን ደሃ የሚረዳ የተመሰገነ እግዚአብሔርን ፈጽመን አመሰገን ነው። ለእግዚአብሔርን ምስጋና ይሁን እኛንም በዚች ቅድስት ጸሎት ይማረን በረከቷም ከእኛ ጋራ ይኑር ለዘላለሙ አሜን። ሰላም ለአመተ ክርስቶስ መንበርተ አለም መኒና እንተረሴ ቲኢቲ ንቃተኮኩ መካና ሰላሳ ወስምነ አመታት እስከ ኮና ኢቤሉ ነጋዲያን ሰበ ምውተ ረከብና ወሳጢ አፈ በአት በህየ ቀበርና። በዚች ምለት የቅዱስ የጲፋኒዎስ ጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈ ወርቅ ወደ መንበረ ሲመቱ እንደሚደርስ እንደማይደርስ ትንቢት እንደተናገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈ ጊዜም በመርከብ ጭነው ወደ ቆጵሮስ ከተማ ደረሱት። ካህናቱና ሕዝቡ ሁሉ መጡ። ከሳቸውም ጋር ወንጌሎች፣ መስቀሎች፣ መብራቶችና ማይጥንቶችም ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተ ክርስቲያን እስከዚህ እስክያደርሱት በዝማሬና በማይቤት በሚገቡት ጸሎቶች ሁሉ እያመሰገኑ ስጋውን ተሸከሙ። ካህናቱም መቃብሩን በቤተ ክርስቲያን ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ስራቸው ቅዱስ የጲፋንዮስ አውግዟቸው የነበሩ ሁለት ዲያቆናት ተቃወሟቸው። ስለዚህም አርባ ቀን ተቀመጠ። ነገር ግን ሽታ ወደ ሙታኖች ሽታ አልተለወጠም፣ እንደ አንቀላፋ ሰው ሆነ እንጂ። ከዚህ በኋላ አንድ ደግ ዲያቆን ወደ ቅዱስ ስጋው ቀርቦ አባቴ ወይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለ እኔ ያውቃለሁ ብትፈቅድስ ክፉዎች ተቃዋሚዎችን ልታሸንፋቸው ትችላለህ አለ የቅዱስ ኤጲፋኒዮስን እጅ ይዞ ምድሩን መታባት በዚያን ጊዜ ሁለቱ ዲያቆናት በግንባራቸው ተደፉ ለመሞትም ደረሱ ወደ ቤታቸውም ወሰዷቸው ሞቱ ወስደዋቸው ሞቱ ቅዱስ ኤጲፋኒዮስንም ካህናቱ በሚጣፍጡ ሽቶዎች ገነዙት በከበሩ ልብሶችም ጠቅለው ከከበረ ደንጊያ በተሰራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በሕይወቱ ሳለ እንደሚሰራው ከስጋው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለብጻተ ስጋ ከአበቆጵሮስ ሀገር ኤጲፋኒዎስ ክቡር ዲያቆናት ክሌቱ እኩያነ ምግባር እይትሃነስ ዘተቃረኑ ዛይፅምቲከ ዝህር በገዝ ጾሙ ወድቁ ወሞቱ በጻይር በዚች እለት የአባ ስንጣ የሰማያዊት አጋቦስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሃያ ዘጠኝ በዚች ቀን ክብር ይግባውና የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ ናት። በዚችም እለት ከአንጾኪያ ገዳም አባ ስምዖን አረፈ። ዛቅረብ በዚች እለት በአንድነት ከነበሩት ዘጠኝ ቅዱሳን የአባ አፍሴና የአባ ጉባ መታሰቢያቸው ነው። የመነኮስ ይስሐቅና የፊልጶስ ልጅ የንጉሥ እስክንድር ረፍት ነው። በጸሎታቸው እግዚአብሔር ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብ ኩማ ኢሌታ ዘኪርያ የላፈምለተጸምዱ ከዘልፈ ለላአነብቶ ከብዘንቤቴ መጽሐፈን ተረሰይ ከግዚኦ

አምር ዘገብረ እግዚአብሔር ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሳሉ ምህረቱ ያሉም ስለ ኩልና ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና አማኑኤል ያደረገው ታምሪ ነው። ዳግመኛ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው። በዚያን ጊዜ ከዚህ ህዝብ የአመጻ ስራ የተነሳ በዓለም ላይ ስለሚደረግ ሰው ነገር ፀሐይና ጨረቃ ያለቅሳሉ። በከዋክብት ላይ ልዩ ተአምራት ይገለጣል። የጥበበኞች ጥበባቸው ይጠፋል። እኒህ ህዝቦች ራሳቸውን ጥበበኛ፣ ትንቢት ተናጋሪ ነብይ አድርገዋልና ከረከሰች ሃይማኖታቸው እርስ በርሳቸው ይረዳዳሉ። ከጨለማው ሀገር በሚመጣው በትረማእትም ከጻዳር ወገን የሆነው ሰዎች ትምህርቴን ይለውጣሉ። ከወገኖቼ ብዙዎቹ ይስቱባቸዋል። እንደተነሱም ይሆናሉ፣ እንደነርሱም ይሆናሉ። ከእነርሱ የራቁ እነርሱም ያልተከተሉ ግን ብፁዓን ናቸው። በዚያን ጊዜ ተራራና ኮረብታ ያለቅሳሉ፣ ወንዞች ይደርቃሉ፣ ሀገር ይዘረፋል፣ ቤተ መቅደስ ይመዘበራል። እሊህ የጥፋት ልጆች በወገኖች ላይ ይቀጣጠሩባቸዋል። ባለ ዘመናቸው አንገታቸው የነደደ ልባቸው እንደ ድንጋይ የጠጠረ ነውና በነገሥታቱ ላይ በገዥነት ይነሱባቸዋል ከዙፋናቸው ይገለብጧቸዋል። በእኔ ስም በሚያምኑ ሁሉ ላይ በጠብ አነሳሽነት እርስ በርሳቸው ይተባበራሉ። ሕጌን ያፈርሳሉ፣ ትእዛዜን ይጥሳሉ። ወገኖችም ከእነርሱ ፊት ሸሽተው ይሄዳሉ። እኔ ግን የሚያምኑብኝን እስከ ዓለም ፍጻሜ ሳልተዋቸው ወይም ሳልለያቸው ከእነርሱ ጋር እኖራለሁ። ይቅርታው ቸርነቱ፣ የአማኑኤል ጠባቂነቱ በሁላችን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

እግዚአብሔር ምስሌኪ ሰዓሊ በጸልይ ምህረታ በፍቅር ወልች ኢየሱስ ክርስቶስ ከመእስራኤልን አጣዊነ ተማይ ጸነ ብኪ ኦቶ ወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአት የ ወኃጢአተ ኩሉ ህዝብ ከማ ይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል